እልልልል! እንኳን ደሳላችሁ እንኳን ደሳለን። ሎሊታ ልሞተችም አው ሞታለች ያላችሁ ደስም ያላችሁ እንደኔ የሚያሳዘነቻችሁ ያላችሁ ከሆነ ያው ሆስፒታል እንደገባችና ጥሩ ሁኔታ ላይ እንዳለች ያኔ ጥሩ ሁኔታ ላይ ስላችሁ ያው ያፌት እንዳለው አንድ የእጅ ጣቷን እንደቆረጡትና ያው ጥጣት በመቆረጡ ሰው አይሞት መንደል ያኔ ደንግጣ በወደቀችበት አንስተው ቤት ድረስ እንዳያችሁ ግቢ ድረስ ያው በመጣል የአፌድ ጋርዶች ነበሩ። መጨረሻም ግን ወደ ሆስፒታል ያው ይዟት ሄዷል። እነ ቤዚ ናታን አሳክሟል። አሁን ሆስፒታል በዚህ ደንቡ ተኝታለች ማለት ነው። ያው ምንም አልተጎዳችም ባላችሁ፣ በአንድ ጣት ማጣት ያው ከባድ ነው፣ ግን የአሳልፎ የሞት አይሰጥም። አልሞተችም ለማለት ያህል ነው። እውነት የድራማው አድናቂ የድራማው የሆነ የዋም ነች። ደንባራም ነገር ነች ስራዋ ግን፣ እኔ ሶስት አይነት ጸባይ ነው ያየሁባት እሷ ማለት ነው። አንደኛ በቃ ደንባራ ነች፣ በጣም የምትፈራው ፈሪ ነገር ነች። ሁለተኛ ደግሞ ታዝናናኛለች እና የምትለዋ ነገር እጅግ በጣም ነው ታስቀኝ ማለት ነው። ሌላ ደግሞ ወረኛም ነች፣ ተንኮለኛ ተንኮለኛ ልበላችሁ እኔ የተኛው ገጽ ባህሪ እንደምሰጣት ባላቅም፣ ያው እሷ የተሰጣት ገጽ ባህሪ ነው የምትሰራው። ነገር ግን በቃ የሆነ ሶስት አይነት ነው ያየውበት። ፈሪ ነች፣ ወሬ ደግሞ ታጋግራለች፣ ደግሞ ታስቃለች ማለት ነው። የምሬ በጣም ነው የምስቀው። ስለዚህ ብዙዎቻችን እንደው ማታ መሞት የለባትም ብዬ ከጻፉት እንትኖች አንዷ የነበርኩኝና እንዳትሞት፣ ምክንያቱም የድራማው አድናቂ ነች እንደመሞት አለበት። መጀመሪያም ምናልባት የተሰራው ገጽ ባህሪ በዚህ የሚያልቅ ከሆነ ያፌት ነው መሞት አለበት ብዬ አለው ማለት። ተንኮለኛ ተንኮለኛ ሰዎቹን እሷም ያኔ ትንሽ ይናክል የመሞት የሚደረጋት ገጽ ባህሪ የላትም። ትንሽ የሆነ አሽቃባጭ ነገር ነችና እንድትሞት እንድትሞት እኔም አልተመቸኝም ነበረ። ምክንያቱም ማስተማር ማስተላለፍ አለባቸው ተንኮለኛ ሰዎችን ሰውም እንዲቀጣ ያን ያን ማስተማር ወይም ደግሞ ማስተላለፍ እንደዚህ ግፍ የሚሰሩ ሰዎችን መጨረሻቸው ጥሩ እንዳልሆነ ይሄም ነው የሚያሳየው። ስለዚህ ያፌት ነው መሞትን ካለበት መጀመሪያ ያፌት ነው። ከዛ በኋላ ሉሊትም የሞት የሚደረገት ነገር ባይኖርም የተወሰነ እንደ ጥፋተኝነት እንደ ቤዛ ይህን ሰተሻ ተብሎ ያው በምታሰር ነገራችን ላይ ጥፋት አለባት እሷም የቤዛን እናትም እንትን ያለች እሷ ነች የምታሰውስ ከሆነ አለባት ግን የዚህ ሰው ያክል ክፍት ያለ እንትን የለትም ክፋት ማለት ነው። የሆነ በቃ ወይም የእድሜ ልክ ስርዓት ተብላ የሆነ መቀጫጫ ነገር እድሜ ልክ። በነገራችን ላይ እድሜ ልክ ባለ እንትን ተብሎ እስር ቤት ያገቡት አምስት ወር ስድስት ወር ሳይሞላቸው ነው የሚፈቱት። ይህ አስቸጋሪ ሁኔታ ነው። ግን ያም ሆነ ይህ ያው የሚያስገድል ወይም ደግሞ ይህን አክል እርምጃ የሚወሰድ እንትን አላጠፋችም። መጥፋትም ካለበት ያን ሰውዬ ነው ማለት ነው። ስለዚህ ዋናው ነገር አለመሞቷ ነው። አለመሞቷ ነበር ግን አልሞተችም። ስላልሞተች ያው እኔ አሁን ደውዬ ነበረና በዛ ነው የሰማሁት። ያው ሌላ ደግሞ ይፍረተና ናት መነው? ይፍረተና ያፊት አሁንም ጭቅጭቅ ላይ እንዳሉ ያው ለመለያየት ደረጃ ያኔ ለመለያየት እንደዚህ ባይን ነገሩ እንዳያችሁ ያው እንደ አይጥና ድመት ነው ያሉት እየተጠባበቁ እሱም አላመናትም እሷም ደግሞ መጀመሪያ መላመነችውም የሆነ እንድታጠቃው እንደፈለገች ነገር እሱም ገብቶታል። በነገራችን ላይ ትናንትና ላፕቶቡ እየጎረጎረች ነበረ ግን ፓስወርዱ አልከፍትም ብሏት ቢብሎት በጣም ተናዳ ነበረ። እና በመጨረሻ ፓስወርድ እንደከፈተላት ታብሌቱ እንደከፍተችው እና ወይም ደግሞ የናታ ከዚህ በፊት የተቀነባበረው ይሄ ሁሉም የናታ ስትል ያፌት ያገባችበት ምክንያት እሱም ቪዲዮ እንዳገኘችው አንዳንድ ምናምንቶች እየተሰማ ነው። ያው የውስጥ የውስጥ ዜናዎች አሉ። ያን ቪዲዮ ፌክ መሆኑን ስታውቅ ምን እንደሚፈጠር ያው ማየት ነው ማለት ነው። ስለዚህ ያን አቀናና ብሮ አስፈራርቶ ወይ አስወግደዋለው ወይ እኔን ታገቢ ወይ ሱ በይ ወይ እኔን በይ ብሎ ያማረጠበት ቪዲዮ ያን ላፕቶፕ ውስጥ ነው ያለው። እንግዲህ በአሻራ ስለሆነ እሱም መቶ በተኝበት በአሻራው በእጁ ጣቶ ከፍተዋለች የሚልም አንዳንድ ምንጮች አሳውቀውናል። ያን ቪዲዮ ካየች ደግሞ ሁሉም ነገር የሕግ እንደምታቀርብ ባለሙሉ ተስፋ አለኝ። የሕግ አካላት ሰታ በቀላሉ መንገድ ማስያዝ ማለት ነው። ሰውየው በነገራችን ላይ በቀላሉ አይያዝም። የሆነ ተንከሲስ እዚያ አለ ሲባል እዛ እጁ ረጅም ነው እና ብዙ ወንጀሎቹን ያሰራል ይሰራል ግን አይታወቅም። ሰውዬው ታውቃላችሁ አይደል? የሰሞኑ ልጅ እኮ እስር ቤት ከእነሱ ጋር ታገደችው ልጅ ካየችኝ የሌሎቹ ገብታ ትናገራለች ብሎ ነው፣ እንዳትናገር ያው አሽቀንጥሮ ጣለት። እረ በናትህ የታዘዝከውን ሁሉም እታዘዛለሁኝ፣ ከዚህ በኋላ እባክና ተግደለኝ በናትህ ስትለው፣ እናቴ ሰማይ ላይ ነች፣ ካገኘሻት ሰላም በያትህ ብሎ እንግዲህ እናቴ የለችን በህይወት ለማለት ነው። እንደውቃላሉ አዳኛ ገብቶ ወደ አዳት ታስረጂን የሚልም አይጠፋም። ያው በካል ገባቸው ይሄ ነው። ስለዚህ ይሄን አክል ተንከሲስ ነው ሰውዬው ማለት ነው። ምክንያቱም ሰው አያውቀውም፣ ሉሊት ራሱ አታውቀውም። እውነት ለመናገር ይሄ ሁሉ ፋይል ሲጫወትባል፣ ይሄ ሁሉም ሲያደርጋት፣ ምንም የምታውቀው ነው። ይገርንም በስልክ ጋር ስልክ ብቻ ነው፣ ከስልክ ውጪ አታገኘውም ማለት ነው። ብዙ ሰው አያውቀውም። እንግዲህ እንደዚህ ወንጀል የሚሰሩ ሰዎች ወይም የሚያሰሩ ሰዎች አይታዩም አይታወቁም። ሀታ የሚጠረጠሩ ከሆነ ፊታቸው ማክስ ማክስ ነው የሚያደርጉት። አሁን ሚዲያ ላይ ብታዩቸው ብዙ ጊዜ የሚሳደቡ የሆነ አጥንት አጥንት የሚሰብር ስድብ የሚሳደቡ ሰዎች ምናልባት ያሉበት ሀገር ላይታወቅ ይችላል። ግን እንትናቸው ላይ ሎኬሽን አለ። ምክንያቱም እዚህ ሀገር የሚኖሩበት እንትን አለ፣ በየእንትኑ ማለት ነው። ምናልባት ዋሽተው ካላስቀመጡት ኢትዮጵያ ካለ ኢትዮጵያ ነው አሜሪካ ካለም ዩናይቴድ ነው የሚለው ከታች እንትናቸው የሚጠቀሙበት አፖች አሉ። ግን አንዳንዴ ደግሞ ተንኮለኞቹ ደግሞ እዛ ሀገር ሳይኖሩም እዛ ሀገር ብለው የሚሞሉም አሉ። ሎኬሽኑ እንዴት እንደሚመጣ ባላቅም ማለት ነው። እና ፊታቸው እንደው የሚያጠራጥራቸው ከሆኑ ሙሉ ለሙሉ ማስክ ነው የሚለብሱት። ማስክ ለብሰው መጠራረግ ያለባቸውን እንግዲህ አንድ ተንኮለኛ በአካል እንደዚህ ተገኝቶ እርምጃ መውሰድ ባይችል በተለያየ ሀገር ያለው ሰው በአሁኑ ሰዓት ሶሻል ሚዲያ በቃ በስትብ ነው። ዘር ማንዘሩ ልጅ ካለው ልጅ አባት ካለ አባት ያን አይታወቁም። ፊታቸው ይሸፍናሉ፣ ቪዲዮ ቁጭ ብለው ይሳደባሉ፣ ማክስ ለብሰው ማለት ነው። ስለዚህ አሁን እንደዚህ አይነት እንደው ማ ነው ያፌትስ እንደዚህ በአካል ነው በአካል ካዩት ስለሚያውቁት ነው። ይሄ በቪዲዮ ቁጭ ብሎ ብዙዎች አሉ ለት ለመናገር ማለት ነውና ማስክ ለብሶ ምንላቸሁ ፈልጌ ነው። በጥቅሉ ተንኮል የሚሰራ የሚያሰራ ሰውዬ ነው። ሰው ያዋቀውም ግን እሱ ብዙ ታሪክ ይሰራል ማለት ነው። እና በእውነት ነው እንደ ይሄ እኮ የምትለው አይጠፋም። ይሄ ሁሌም እንደምናገራችሁ ነው እና የእውነት ባይሆንም እንደዚህ አይነት ተንኮለኛ ሰዎች ስላሉ ነው። ስለዚህ እፉዬና የፍናታን ያው ማነው የፉዬና ማን ነበር ያፌት ማለት ነው። ሁለቱም አልተተማመኑ እንደ አይጥና ድመት ነው። ከዛ ከዛ ከዛ እያሉን እሱም በጣም ብልጥ ተንከሴ ሰውዬ ነውና ግን መጨረሻ አካባቢ ሁሉም ነገር እንደው ቅርብ ነው የሚመስለኝ አሁን ከዚህ በኋላ ይሄ እንትን ምናልባት ስንት ጊዜ ልስጣቸው ባላውቅም እየተቃረበ ነው ምክንያቱም እሱን ጋር አንዳንድ ምልክቶች እየመጡ ነው ሉሊት እጇን የቆረጠበት ምክንያት ይሄ ነው እሱ በማያውቀው እሱ ደግሞ እንደዚህ አይነት ነገር ገጥሞት አያውቅም? ትላንት ከትላንት ወደ ነው ትላንት ብቻ በቃ፣ ዛሬ የምሰማው ነገር ሁሉም የእኔ የማይሆኑ ነገሮች ብለዋልና፣ አንዳንዴ አንዳንድ ነገራቶችም ሲያመጣው እንደዚህ በላሰባችሁ ትንትን ነው የሚያመጣው። በተለይ ደግሞ ከሰው ጋር የሚያንካካችሁ ነገር ካለ፣ ነገረኛ ከሆናችሁ፣ ተንኮለኛ ከሆናችሁ፣ በደለኛ ከሆናችሁ፣ ሰውን የምትበድሉ ከሆነ ሰውን የምታስቀዩ ከሆነ አዎ፣ እንደዚህ ትሎ በአንዴ ነው የሚያመጣላችሁ። አንዱ ሳትወጡ አንዱ አንዱ ሳትወጡ አንዱ በቃ መከራውን ድርብርብ አርጎ ነው የሚያምጣችሁ። አዎ እንዴ ቻሉት አቻሉት ችግር የለውም። ስለዚህ በሰራችሁት ልክ ነው። ሌላው ያው ቤዝና ይሄ አዲሱ ጓደኛዋ እንደው ያዝልቅላቸው በሉ። ናታ ግን አሁን ያስካትን ተዋት። አንተ እንደው አያዝልቅህ ብዬ ነው የምመኝልህ። ምክንያቱም የፍራታ ብዙ ዋጋ ከፍታ ከፍላል አለች። አንተ አላወቅክም፣ ሳታቅም ግን አንዳንድ ሲነግሩ ደግሞ ቆም ብለህ ማሰብ ነበረብህ አለብህም። ባለፈውን እህት ነግረሃለች፣ ስለ ሁለት ፍቅረኛሞች እስከ ጥግ የአንዱን የአንዱ ዋጋ እንደሚከፍል፣ ቤዛም ሰመሆኑ ጨመረችልህ። ከዛ ምን አልክ? እንዴ የምታውቁት ነገር አለ እንዴ? ምንድን ነው አልክ። ስለዚህ አሁን አንተ አዲስ ፍቅረኛ ከመያዝህ ይሄንን ብትል ማለት ብታስብ ቆም ብለህ ማለት ነው። እና እኔ አሁን ከአዲሱ ፍቅረኛ ጋር ሁን ምክንያቱም ኤፍራታ ያንተ ዋጋ እየከፈለች ስለሆነ ማለት ነው። ከኋላ ግን ሲገባ ያው ይቆጭሃል። ሲየገባ ሲገባ ይቆጭሃል። የሁሉም ሁሉም የኔ ነው እንዴ የመጨረሻ ማዋቂ አይቀርምና ትጸጸታለ። አንድ ነገር ከማድረጋችን በፊት በተለይ ደግሞ እንደዚህ ሁለት ሰዎች መሀል ከሆነ ከመወሰን በፊት ያው ቆም ብሎ ማሰብ የተሻለ ነው ናታ። ያው ኤፍራታ መምጣት ስለማይቀር ከአዲሷ ልጅ የጀመርከውን ነገር ቆም ብታደርገው ቆም አድርገ ብታስብ። አዎ፣ ይሄ ነው የሚለው የአውሪካ ትሰማላችሁ። ቢኒና ማነው ቢኒና ጺም እንደ መጀመሪያው ብትሆኑ ባትጠላሉ። ቢኒ አንተን ባንዴ እንትናትለ ያው ለማሳመን ሞክር፣ ለምን እንደዚህ ያደረግ ሽበር። ሁለታችሁም ደግሞ እንደዚህ ግንፍል ግንፍል የምትሉ ከሆነ አስቸጋሪ ነው። ብትጋቡም ኳት ሁለት አንድ አይነት እንደዚህ እንደ ወጥ የሚሽከረከሩ ከሆነ ማፊ ፋይዳ። አንዱ የሽተሽከረከረ አንዱ ረጋ ማለት ግድ ነውና፣ ቢንና ጺ እንግዲህ ቀጥሉ፣ አታኩርፉ፣ ታረቁና ወደፊት ሂዱ ለማለት ነው። ባይ ባይ።